ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለተ እሁድ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከእኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። የቀድሞ የህወሓት አመራሮች ጠባቂዎች የአመራሮቹን ንብረት በመያዝ ወደ ሀራ መሬት መሄዳቸውን ቀጥለውበታል። የአብርሃም ተከስተ ጠባቂዎች የአብርሃም ተከስተ ላፕቶፕ እንዲሁም የጀነራል ማሾ በየነ ጠባቂዎች ደግሞ የጀነራሉ 400 ሺህ ብር በመያዝ ወደ ነጻ መሬት መውረዳቸው ተነግረዋል። ባለፈው ሳምንት የቀድሞው የህወሓት ሊቀመንበር የነበሩት ዶክተር ደብረጼን ጠባቂዎች የራሳቸው የዶክተር ደብረጼንን ላፕቶፕ በመያዝ ወደ ሀራ መሬት ተብሎ የሚጠራው ነጻ መሬት መውረዳቸው የሚታወስ ሲሆን የአመራሮቹ ጠባቂዎች አመራሮቹን በመተው ሊታገሏቸው ወደ ሐራ መሬት መውረዳቸውን ቀጥለውበት ይገኛሉ። ለኤርትራ የነፃነት ቀን አስመራ የተገኙ የቀድሞ የህወሓት አካላት እነማን እንደሆኑ ተገለፀ። የኤርትራው ፕሬዚዳንት ኢሳያስ አፈወርቅ ከኢትዮጵያ መንግስት ለውጡን ደግፈን መቆማችን አይጸጽተንም ሲሉ በሰሜን ኢትዮጵያ በተካሄደው ጦርነት መቀላቀላቸው እንደማይጸጸቱበት በተናገሩበት ጉንበት 16 2017 ዓ ም በተከበረው የኤርትራ የነፃነት ቀን የተገኙ የቀድሞዋ ህወሓት አመራሮች፣ የቀድሞ የድርጅቱ ጸሐፊ ፈትለ ወርቅ ገብረ እግዚአብሔር፣ ተክላይ ገብረ መድኅን፣ ጀነራል ኃይለ ስላሴ ወይም በቅጽል ስሙ ወዲም በይተይ ገብረ ገብረ ጻድቃን ወይም በቅጽል ስሙ ገብረ አዴት እንዲሁም አክቲቪስቱ ብርሃነ ገብረ ገርግስ ልፍዓተ ተስፋ በመባል የሚታወቁት መሆናቸው ተገልጿል። የኤርትራ መንግስትና የቀድሞ የህወሓት አመራሮች የኢትዮጵያን ሉዓላዊነትና ሕግ በመጣስ ጽምዶ መስርተው እየተንቀሳቀሱ እንደሚገኙና የትግራይን ሕዝብ ወደ ዳግም ጦርነት ለማስገባት እየሰሩ እንደሆነ የአደባባይ ሀቅ መሆን ከጀመረ ቆይቷል። የህወሓት ታጣቂዎች በእንደርታ ህንጣል ወረዳ የወረዳው መሬት አስተዳደር ኃላፊ ጨለማን ተገን በማድረግ መደብደባቸው ተገለጸ። በእንደርታ ዞን ህንጣሎ ወረዳ የሚገኙ አርሚ 44 የሚባሉ የህወሓት ታጣቂዎች አባላት የሆኑ ሀጎስ ነጋሲ ዘብሩ አብሩክ ዳዊት የተባሉ እንዲሁም አንዱ ሱም ያልታወቀ አምስት ታጣቂዎች የወረዳው የመሬት አስተዳደር ኃላፊ የሆነው ረዘነ ገብር ሕይወትን ግንቦት 22 2017 ዓ.ም ተመረጠ ጨለማን ተገን በማድረግ በዱላ ሰውነቱን የቀጠቀጡት ሲሆን በተለያዩ የሰውነቱ ክፍሎችም ላይ በቢላ ደጋግመው እንደወጉት ተገልጸዋል። ይህንን ድርጊታቸው ሰው በእንደርታ ህዝብ ላይ በተደጋጋሚ እያደረጉት የሚገኝ ሲሆን ለዚህም ምክንያቱ ህወሓትን እየደገፋቸው አይደለም በሚል ምክንያት እንደሆነ እየተገለጸ ይገኛል። በህንድ በተከናወነው የሚስ ወርልድ የቁንጅና ውድድር ኢትዮጵያዊቷ ሀሴት ደረጃ ሁለተኛ ወጣች። ኢትዮጵያዊቷ ቆንጆ ከዓለም ሁለተኛ ከአፍሪካ አንደኛ በመሆን ውድድሩን ያጠናቀቀች ሲሆን በዚህ ውድድር ከ109 ሀገራት ቆነጃጀት ጋር ለአንድ ወር ያህል የፈጀው ውድድር ስታደርግ ቆይታለች። በውድድሩ የኢትዮጵያን እሴቶች በማስተዋወቅና የሀገሯን ገጽታ በተገቢው መልኩ በማሳየት ላደረገችው ጥረት የቱሪዝም ሚኒስቴር ያለውን ምስጋና ገልጿል። በማንኪ ፖክስ በሽታ የመጀመሪያው ሞት ተመዘገበ ሲል የኢትዮጵያ ጤና ሚኒስቴር አስታወቀ። በኢትዮጵያ የማንኪ ፖክስ ወይም የዝንጀሮ ፈንጣጣ መገኘቱ ከተገለጸ በኋላ በትናንትናው ዕለት የመጀመሪያው ሞት መመዝገቡን ሚኒስትሩ ይፋ አድርጓል። እስካሁን 15 የላብራቶሪ ምርመራ ተካሂዶ ስድስት ሰዎች በበሽታው መያዛቸው የተረጋገጠ ሲሆን የአንድ ሰው ህይወት አልፏል ተብሏል። ከቀናት በፊት በኢትዮጵያ የመጀመሪያው የማንኪፖክስ ኬዝ በሞያሌ ከተማ መገኘቱ ይፋ መደረቡ ይታወሳል። ኢትዮጵያ የዓለም አቀፉ አሸማጋይ ድርጅት መስራች አባል ሆነች። በቻይና የሆንግ ኮንግ ልዩ አስተዳደር በትላንትና ዕለት በተካሄደ የፊርማ ስነ ስርዓት የዓለም አቀፍ አሸማጋይ ድርጅት በይነ መንግስታዊ ተቋም መስረቱ ይፋ ሆኗል። የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ በቪዲዮ ባስተላለፉት መልእክት ኢትዮጵያ መስራች አባል ሆና መፈረሟ በመንግስታት መካከል የሚፈጠሩ ግጭቶችና አለመግባባቶችን በሰላማዊ መንገድ በሽምግልና ለመፍታት ያላትን ቁርጠኝነት የሚያረጋግጥ መሆኑን ገልጸዋል። አክለውም ተቋሙ በመንግስታት በመንግስታት እና በግሉ ዘርፍ መካከል የሚፈጠሩ ከኢንቨስትመንት ጋር የተያያዙ አለመግባባቶችን በሰላማዊ መንገድ በሽምግልና ለመፍታት ያቀደ መሆኑን መጠቆማቸውን የውጭ ጉዳይ ሚኒስቴር አመላክቷል። በአሜሪካ 250 ሚሊዮን ንቦች ከጭነት መኪና ላይ ማምለጣቸውን ተከትሎ የጥንቃቄ ማስጠንቀቂያ ተሰጠ። በአሜሪካ 250 ሚሊዮን ንቦችን የያዘ የጭነት መኪና መገልበጡን ተከትሎ ነዋሪዎች ወደ አካባቢው እንዳያመሩ ማስጠንቀቂያ ተሰጥቷል። ከንብ በተጨማሪ 31 ኪሎ ግራም የሚመዘን የንብ ቀፎዎች ጭኖ የነበረው መኪናው በአሜሪካ ግዛት በካናዳ ድንበር አቅራቢያ ባለ አካባቢ ነው የተገለበጠው ባለን አቅም የቻልነውን ያህል ንቦችን ለማደን እየሞከረ ነው ሲል የዋትኮም ካውንቲ የሸሪፍ ጽህፈት ቤት ገልጿል። ጽፈት ቤቱ አያይዞ ንግስት ንቦችን በመጠቀም የተቀሩትን ለመሰብሰብ እየተሞከረ መሆኑን በመግለጽ በአርባ ስምንት ሰዓታት ውስጥ አብዛኞቹን ለመያዝ መታቀዱን አመላክተዋል። ይህም ሂደት እስኪጠናቀቅ በቦታው ላይ ማንም እንደማይንቀሳቀስ ነው የተገለጸው። የአካባቢው ፖሊስ ክስተቱን ተከትሎ በትጋት እገዛ እያደረጉ ያለ የአካባቢው ንብ አምቢዎችን አመስግኗል። አክሎም ከሁለት ዶዘን በላይ ንቦች መሰብሰብ ችለናል ማለቱን የቢቢሲ ዘገባ ያመላክታል። የጋዛ ህዝብ አስከፊ የረሃብ አደጋ ላይ ወድቀዋል ሲል ኦቻ ገለጸ። የጋዛ ህዝብ አስከፊ የረሃብ አደጋ ላይ ወድቋል ሲል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ አስታውቋል። በጄኔቫ በተካሄደው የተባበሩት መንግስታት ድርጅት መደበኛ ጋዜጣዊ መግለጫ ላይ እንደተገለጸው የተገደበው እርዳታ ከቀናት በፊት ወደ ጋዛ ቢገባም የጋዛ ሰርጥ ረሃብ የከፋ በመሆኑ የሰብአዊ ሁኔታው ሊሻሻል አልቻለም። የኦቻ ቃል አቀባይ ጄንስ ላየርኬ እንዳስታወቁት ጋዛ በዓለም ላይ ከፍተኛ የተራበ ህዝብ የሚኖርባት ቦታ ሆናለች። ወደ ጋዛ እንዲገቡ ከተፈቀደላቸው 900 የእርዳታ መኪኖች መካከል 600 ያህሉ ብቻ ጋዛ ድንበር ቢደርሱም የቢሮክራሲና የጸጥታ መሰናክሎች በመቅጠማቸው እርዳታዎቹን ተገቢ ቦታ ድረስ ማዝለቅ አልተቻለም። በዚህም መቶ በመቶ የሚሆነው የጋዛ ህዝብ አስከፊ የረሃብ አደጋ ላይ ወድቀዋል ብለዋል ቃል አቀባይዋ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አሜሪካና አውሮፓ በዩክሬን እና በጋዛ ያለውን ጦርነት ቶሎ ካልፈቱ ተአማኒነታቸውን ሊያጡ እንደሚችሉ አስጠነቀቁ። ፕሬዝዳንቱ አክለውም በአሜሪካና በቻይና መካከል በሚደረገው የስልጣን ችኩቻ የኤስያ ሀገራት ተጎጂ እንዳይሆኑ ከአውሮፓ ጋር አዲስ ህብረት መፍጠር አለባችሁ ሲሉ ተማጽነዋል። ማክሮን ይህንን ያሉት በሲንጋፖር በተካሄደው የኤጃ የመከላከያ ጉባኤ ላይ ሲሆን ሩሲያ የዩክሬን ግዛት ያለምንም ገደብ መውሰድ ከቻለች በታይዋን ምን ሊፈጠር ይችላል በፊሊፒንስ አንድ ነገር ቢከሰት ምን ይደረጋል? ማለታቸው አነጋጋሪ ሆነዋል። ፕሬዝዳንት ማክሮን የፍልስጤምን መንግስት እውቅና መስጠትን ጨምሮ ፈረንሳይ የአውሮፓን ጥረቶች መምራቷን ገልጸው በዚህ ጉዳይ በደንብ እየሄድንበት እንደሆነ ምልክት ነው ብለዋል። ይህ በእንዲህ እንዳለ አሜሪካ ከእስራኤል ጋር በጋዛ ብዙ ትችት ያስተናገደውን የእርዳታ ማከፋፈል ስራ በመስራት ለሐማስ የተኩስ አቁም ሀሳብ ለማቅረብ ከእስራኤል ጋር ጥረት አድርጋለች ። ባለፈው ሳምንት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በማክሮን በካናዳ እና በእንግሊዝ መሪዎች ላይ ከሐማስ ጋር የቆሙና በሰብአዊነት የተሳሳተ ጎራ ላይ የተሰለፉ በማለት በመወንጀል ከባድ ጥቃት መሰንዘራቸው ይታወቃል። የሐማስ እቅድ ተቀባይነት የለውም ስትል አሜሪካ ገለጸች። ሐማስ አሜሪካ ባቀረበችው የጋዛ ተኩስ አቁም እቅድ ላይ ለውጥ እንዲደረግ ፍላጎት ቢያሳይም ተቀባይነት እንደሌለው ስቲቭ ዊትኮፍ ተናግረዋል። የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ቅዳሜ በሰጡት መግለጫ ሐማስ እንዲሻሻል ያቀረበው ሐሳብ ጦርነቱን ለመቀጠል ፍላጎት እንዳለው አስመስሎበታል ብለዋል። የሐማስ ባለስልጣናት በበኩላቸው በታጋቾች ልውውጥ፣ እርዳታ አቅርቦትና የእስራኤል ወታደሮች ከጋዛ እንዲወጡ አሜሪካ ዋስትና እንዲሰጣቸው እንደሚፈልጉ አስታውቀዋል። የሐማስ መግለጫ እንደሚለው ዘላቂ ተኩስ አቁምን ጨምሮ አስር በህይወት ያሉ ታጋቾችንና 18 አስከሬኖችን እንደሚመልስ እንዲሁም በእስራኤል የታሰሩ ፍልስጤማውያን እንዲፈቱለት ይጠይቃል። በእስራኤል እና ሐማስ መካከል ለሀያ ወራት የዘለቀው ጦርነት ከመካከለኛው ምስራቅ ተሻግሮ በዓለም ፖለቲካ ላይ አሉታዊ ተጽዕኖ ማሳረፉ ይታወቃል። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን፣ ለዕለተ እሁድ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከእኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ።